ም ሰላም እንዴት ናችሁ? ውድ ተማሪዎች እንግዲህ ሁሌ ቅዳሜ ቅዳሜ በዚህ ሰዓት እንደምናደርገው የእንግሊዝኛ ሴንቴንሶችን ወይም አረፍተ ነገሮችን ወደ አማርኛ በመለወጥ ምን ለማለት ፈልገው ነው የሚለውን ለማየት እንሞክራለን ማለት ነው። ወራችሁን ቆዩ። ሶ ወደ ትምህርታችን እኒድ የመጀመሪያውን እንደምታዩት ስክሪናችን ላይ ሺ ኦልወይስ ዊር ጁሎሪ ዛት ማች ኸር outfit ይላል። ስለዚህ የመጀመሪያው እና አንብቦ በደንብ she always wear jewelry that match her outfit እዚህ ጋር ምን ይላል? ሁልጊዜ ከአለባበሷ ጋር የሚመጣጠን ጌጣጌጦች ትለብሳለች። ጆይለሪስ ማለት ምንድን ነው? ጌጣጌጥ ማለት ነው። ስለዚህ ምንድነው ማለት ነው የሚለው ሁልጊዜ ከአለባበሷ ጋር የሚመጣጠን ጌጣጌጦችን ትለብሳለች እያለ ነው ማለት ነው። ኸር አውትፊት ሲል አለባበስ ማለት ነው። የሷ አለባበስ እያለ ነው ማለት ነው። ሶ የመጀመሪያው ይሄን ይመስላል ማለት ነው። ወደ ሁለተኛው ነች። ሁለተኛው ምን ይላል? ሰቨራል ክሮፕስ ግሮውን ሂር ሰቨራል ክሮፕስ ግሮውን ሂር ኢቭን ስሮው ኢት ሪሊ ሬን ንድገሞ ሰቨራል ክሮፕስ ግራውን ሂር ኢቨን ዞ ኢት ሬርሊ ሬን ኢን ዚስ ሪጅን እያለ ነው ማለት ነው። ሰው ሁለት አረፍተ ነገር ነው። ሰቨ ራል ክሮፕስ ግራውን ሂር ክሮፕስ ምንድነው እህል ወይም ምንድን ነው? ማለት ነው እህል ወይም? ሰብል እንደማለት ነው ክሮፕስ ማለት። ስለዚህ ሰቨራል ክሮፕስ ግሮውን ሂር ብዙ እህል ወይም ሰብሎች እዚህ አካባቢ ይበቅላሉ ምን ቢሆንም በጣም ሬል ቢሆንም ሬል ማለት ማለት ትንሽ ዝናብ የሚያገኝ አካባቢ ቢሆንም እያልን ነዋል። ስለዚህ እንደሚለው የሚለው በአማርኛው ምንም እንኳን በዚህ ክልል ብዙም ዝናብ ባይዘንብም በርካታ ሰብሎች እዚህ ይበቅላሉ እያሉ ነው። ምንም እንኳን በዚህ ክልል ብዙ ዝናብ ባይዘንብም በርካታ ሰብሎች እዚህ ይበቅላሉ። ሶ ስንደግሞ አንዴ ሰቨራል ክሮፕስ ግሮውን ሂር ኢቨን ሮ ስ ሬርሊ ሬን ኢንዚስ ሪች። ሶ ክሮፕስ ማለት ምንድነው? ሰብል ወይም እህል እንደማለት ስለዚህ ችንት ትይዛላችሁ። ሪጅን ምን ማለት ነው? ክልል ማለት ነው። የሆነ ቦታ ሪጅን ይባላል ክልል። ሬሊ ማለት በጣም ብዙም ወይም ትንሽ እየ ዝናብ ማለት ነው። ሬድ ማለት ትንሽ ነው ወይም ሬድ ነው ማለት ነው። ሬን ማለት ምንድን ነው? ዝናብ። ስለዚህ ምንም እንኳን በዚህ ክልል ብዙ ሰብሎችን በብዙ ዝናብ ባይዘንብም በርካታ ሰብሎች እዚህ ምን ይላሉ ማለት ነው ይበቅላሉ የሚለው ይሆናል ማለት ነው የዚህ አረፍተ ነገር ትርጉም እዚች ጋር ስተነቡት አይ ዊል ነው የምትባሉ ይችኛዋ ቆመዋ ከላይ ያለች ምነች ምደች ማለት ነው። አጥራ ነው የተጸጥፉ አጥራ ነው የተጸፉ ይቺ ስትነበብ ይዊል ከዛስ አይ ዊል ቢ ዌቲንግ ፎር ዩ አት ዘ ካፌ አንቲል ዩ ፊኒሽ ዩር ሚቲንግ አይ ዊል ቢ ዌቲንግ ፎር ዩር አት ዛ ካፌ አንቲል ዩ ፊኒሽ ዩር ሚቲንግ። ስለዚህ አሁን ዌቲንግ ምንድነው መጠበቅ ነዋል። ዌት እያለኩ ነው እጠብቃለው ነገር ነው እያለች ነው። ምን ላይ ነው የምንጠብቀው? ካፌ ምን ምን እስከሚጨርስ ድረስ ሚቲንግ ወይም ስብሰባውን እስከሚጨርስ ድረስ ምን እያለች ነው ካፌ እጠብቃለሁ እያለች ነው ስለዚህ ወደ አማርኛ ስትተረጉሙት ስብሰባህን እስክትጨርስ ድረስ ካፌ ውስጥ እጠብቅሃለሁ። ስብሰባህን እስክትጨርስ ድረስ ካፌ ውስጥ እጠብቅሃለሁ እያለች ማለት ነው። አንድ እንግሊዝኛውን እናንበው። አይ ዊል ቢ ዌቲን ፎ ዩ አት ዘ ካፌ አንቲል ዩ ፊኒሽ ዩር ሚቲንግ፣ አንቲል ዩ ፊኒሽ ዩር ሚቲንግ፣ ሶ ስብሰባህን እስክትጨርስ ድረስ ካፌ ውስጥ እጠብቅሃለሁ እያለች ትገኛለች ማለት ነው። ወደ ሌላው ስንሄድ ምን ይላል? ሂ አልዌይስ ስተዲ አ ሎት ቢፎር ሂ ቴክ አ ቴስት ቢፎር ሂ ቴክ አ ቴስት ምን እያለ ምን ማለት ነው? ብዙ ያነባል ፈተናውን ከመውሰዱ በፊት እያለ ነው። ስለዚህ ሁልጊዜ ምን ይላል? ፈተና ከመውሰዱ በፊት ብዙ ያጠናል እያለ፣ ሁል ጊዜ ፈተና ከመውሰዱ በፊት ብዙ ያጠናል የምትል ትሆናለች ማለት ነው። አራተኛዋ ይችን ትሆናለች ማለት ነው። አምስተኛዋ ላይ እኒት ዘይ ዊል ቢ ትራቭሊንግ ቱ ዩሮፕ ዘይ ዊል ቢ ትራቭሊንግ ቱ ዩሮፕ ዋል ዊ አር አቴንዲንግ ዘ ኮንፈረንስ ሁለት አረፍተ ነገር ነው። ዘይ ዊል ቢ ትራቭሊንግ ቱ ዩሮፕ ዘይ ዊል ቢ ትራቭሊንግ ቱ ዩሮፕ ስለዚህ ወደ አውሮፓ ምን ይላል ይጓዛሉ እያለ ነው። እኛ እያለ ምን እያለግን እያለ ዊ አር አቴንዲንግ ኮንፈረንስ ወይም ስብሰባ እየተካፈለን ስንገኝ እነሱ ወደ አውሮፓ ይጓዛሉ እያለ ስለዚ ስለዚህ በጉባኤ ላይ በምንገኝበት ወቅት እነሱ ወዴት ይሄዳሉ ወደ አውሮፓ ይጓዛሉ የሚል ነው። በጉባኤው ላይ በምንገኝበት ወቅት ወደ አውሮፓ ይጓዛሉ እያለ ነው። ሶ እዚህ ጋር ማየት ያለብን የሚሆን ኮንፈረንስ ምሎች ጉባኤ የምትለው ትሆናለች ማለት ነው። ዮሮፕ ዮሮፕ ነው። አቴንድ መገኘት ማለት አቴንድ መገኘት ማለት ትራቭል ደግሞ ምን ማለት ነው? ወይም ትራቭሊንግ መጓዝ ማለት ነው። ሶ አንዴ ሲል ደግሞ ዘይ ዊል ቢ ትራቭሊንግ ቱ ዩሮፕ ዋይል ዊ አር አቴንዲንግ ዘ ኮንፈረንስ። ስለዚህ በጉባኤው ላይ በሚገኝበት ወቅት እነሱ ወደ አውሮፓ ይጓዛሉ የሚል ይሆናል ማለት ነው። ኔክስት እኒ ማይ ማዘር ስቴስ አፕሌት ማይ ማዘር ስቴስ አፕሌት ወይራስ ማይ ፋዘር ጎዝ ቱ ቤድ አርሊ። ሁለት አረፍተ ነገማ ማይ ማዘር ስቴ አፕሌት ስለዚህ እናቴ ምንድን ነው ቶሎ አተኛም ወይም ቶሎ ወደ መኝታ ክፍሏ አትሄድም እያለ ነው። ወይራስ አባቴ ግን ምን እያለ ነው ያለው? ወደ መኝታው በጊዜ ይሄዳል እያለ ነው ያለው። ሶ እናቴ ምንድን ነው ማለት ነው አርፍዳ ትተኛለች፣ አባቴ ግን ቀደም ብሎ ነው የሚተኛው የሚለውን ትርጉም ይኖረዋል። እናቴ አርፍዳ ትተኛለች፣ አባቴ ግን ቀደም ብሎ ነው የሚተኛው የሚለው ትርጉም ይኖረዋል ማለት ነው። ስለዚህ ማይ ማዘርስ stays up late whereas my father goes to bed early ምን ማለት ነው? እናቴ አርፍዳ ትተኛለች አባቴ ግን ቀደም ብሎ ነው የሚተኛው የሚለውን ትርጉም ይኖራል ማለት ነው። ሶ እሺ እንግዲህ ለዛሬው ይህን ይመስል ነበር የነበረን ትምህርት እንደ ጠቀማችሁ ተስፋ እያደረግን በዚሁ እንሰናበታችኋለን። እንግሊዘኛ መማር የሚፈልግ በአካል እንግሊዘኛ መማር የሚፈልግ ኦንላይን ላይ እያስተማረን እንገኛለን። በግልም በግሩፕም ተመዝግቡኛ ጋር መመዝገብ ወይም ትምህርት መጀመር ይችላል። 0912072369 ሴፍ ካደረገ በኋላ ቴሌግራም፣ ኢሞና ዋትስአፕ ላይ መናገር ይችላል ማለት ነው። እናመሰግናለን። መልካም ጊዜ